በኢትዮጵያ ውስጥ ስማቸውን በደማቅ ቀለማት ጽፈው ካለፉ የዘጠናዎቹ እንስት ተዋንያን መካከል አንዷና ዋነኛዋ ነች። መጀመሪያ ወደ ህዝብ ልብ ውስጥ የገባችበት የሻማንባ የተሰኘው ተከታታይ የቴሌቪዥን ድራማ ለጊዜው ሰዎች የማይረሳ ትዝታና አይን ልባቸውን እያስነባ ስራዋ ነበር። እዛ ስራ ላይ እንዲያ አንጀት የሚበላ በደል የደረሰባትን ገጸ ሰብ ወክላ ስትሰራ የነበረችው መሰረት መብራቴ የትወና ችሎታዋ እርግጥም ልዩና ድንቅ ነበር። ከቅርብ ጊዜ ወዲህ እምብዛም በትወና መስክ ላይ ስትሳተፍ የማትታየው አርቲስቷ ሙሉ ትኩረቷን ወደ በጎ አድራጎት በማዞር ለብዙ ድርጅቶች በበጎ ፈቃደኝነት ታገለግላለች። በተለይ ደግሞ የኢትዮጵያ የልብ ህሙማን ማህበርን የበጎ ፈቃድ አምባሳደር ከመሆን ጀምራ ባለ በሌላ አቅሟ እየደገፈችው ትገኛለች። እንዲህ ልፍ ልፍም እያለች ቢሆን ብቅ ጥልቅ እያለች የምትታየው አርቲስት መሰረት መብራቴ ትላንትና በፌስቡክ ገጿ ላይ እስከዛሬ ያልተናገረችውንና ቀደም ሲል ቀደም ሲል ሰዎች ስነ ልቦኗን ለመጉዳት እንዴት ያለ በደልና መገፋት ሲያደርሱባት እንደነበርና ያለፍኩት የህይወት ጉዞ እጅግ በፈተና እየተሞላ ነበር ስትል ጉዳዩን በይፋ ገልጻ ጽፋለች። በተለይ ደግሞ ሴት ሆነው ጭራሽ በሴትነቷ ላይ ሊሳለቁባት ስለነበሩ ሰዎችም ገልጣለች። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ በዝርዝር ታደምጣላችሁ። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። ጊዜ ሚዲያንም ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ለመሆኑ አርቲስት መሰረት መብራቴ በሕይወት መካከል የገጠማት ያልተናገረችው ነገር ምን ነበር? ማን ነበር የግፋት? በሴትነቷስ ሲሳለቁና ሲያለግጡባት የነበሩት እነማን ናቸው? እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና የዚህን ዝርዝር ሀሳብ ተከታተሉ። እናመሰግናለን። መሰረት መብራቴ እርሰ ጉዳዩን እንዲህ ስትል ትጀምራለች። ሴትነት ሴትነት ወይንም ደግሞ ፌሚኒቲ ብዙ መገለጫዎች አሉት። ልከኝነት፣ መጠን፣ አርቆ አስተዋይነት፣ ጨዋነት፣ ብልሃተኝነት፣ ቁጥብነት፣ ባህል፣ ወግ፣ ስርዓት አክባሪ፣ እናትነት፣ እህትነት፣ ታዛዥ ሚስትነት፣ ቤተሰብን፣ ማህበረሰብን ብሎም ሀገርን ገንቢ እያሉ ብዙ መዘርዘር ይቻላል። ስለ ሴትነት ታዲያ ይህን ሁሉ የሆነችን በስራ በትጋት ራሷንና ቤተሰቧን ለማገዝ ደፋ ቀና የምትልን ሴት ለመስበር መታገል፣ ስኬቷን መተቸትና መቃወም በዘመናችን በብዛት የሚስተዋል ጉዳይ ሆኗል። ከየአቅጣጫው የሚሰነዘርን የማህበረሰብ ጫናን ትችትን ተቋቁመው በተለያዩ የሙያ ዘርፍ ስኬታማ የሆኑና የዚያኑ ያክልም በክፉዎች ምላስ ተሰብረው ያቀረቀሩና ከህልማቸው የተነጠሉ ብዙ እንስቶች ናቸው ትላለች መሰረት መብራቴ። በጽሁፏ ስትቀጥል እንዲህ አለች። ሴትነትን ከስራ ይልቅ እንደ ቁስ አካል መቁጠር፣ ከአካላዊ ውበቷ በዘለለ የራሷ እሳቤ፣ አላማ፣ ህልም እንደሌላት በመቁጠር በስራ፣ በትምህርት፣ በጥረት ካሳካችው ወይም አቺቭ ካደረገችው ነገር ይልቅ ውጫዊ ገጿ ማነቆ ሆኖባት እንዳትራመድ ሊያደናቅፏት ሲታትሩ ይስተዋላል። እዚህ ጉዳይ ማሳያ ይሆነኛል ስትል ከራሷ የህይወት ታሪክ ከመጣች ከሄደችበት ካለፈች ካገደመችበት ከወጣች ከወረደችበት ታሪክ ጨልፋ እንዲህ ስትል ትቀጥላለች። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና እየተሞላ ነበር። ብቅ ባልኩ ቁጥር ከስራ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን እምቅ አቅም ወይም ፖቴንሻሌን በጎ አገልግሎት፣ የስራና የትምህርት ስኬቴ እንዲሸፈን በማድረግ፣ ለፍላጎቶቻቸው ተገዢ ባለመሆኔ እንደ አፈንጋጭ ወይም ትእቢተኛ ተቆጥሬ የስራ በሮችን በመዝጋት፣ ስሜን በማጠልሸት፣ ስነ ልቦናዬን በመጉዳት ከመድረኩ ገለል እንድል ብዙ ሴራዎች ተሰርተውብኛል። ግን ተግዳሮቶቹን እንደ መረማመጃ ድንጋይ ወይንም እንደ ስቴፒንግ ስቶን ጭታቸውን ችታቸውን ደግሞ እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ደርሻለሁ። የሚገርመኝ በሴትነቴ ሊሳለቁ ከሚሞክሩት አብዛኞቹ ሰዎች መካከል አብዛኞቹ ሴቶች የመሆናቸው ጉዳይ ነው። እነዚህ ሴቶች በራስ መተማመን የጎደላቸው፣ በራሳቸው ሰውነት ኢንሰኪሪቲ የሆኑና ሌላዋን ሴት በመተቸት ስለራሳቸው ራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው። አንዳንድ ወንዶችም ለዩቲዩብ ንግድ፣ ተመልካች ለማግኘት ክቡር ሴትነትን እንደ ተራ ነገር ሊያፌዙበት ሲሞክሩም አይቻለው። ይህ እጅጉን ያሳዝናል። ብዙ ህልም የመስራት አቅም ያላትን ሴት አንገት ለማስደፋት በጭራሽ አትድከሙ። ከእኔ ጋር ያለው የሚረዳኝ፣ የማይጥለኝ፣ ሞገሴ፣ ክብሬ፣ ውበቴ፣ መመኪያዬ፣ በገፋችሁኝ ቁጥር ይበልጥ የሚያከብረኝ፣ ካንዳንዶቻችሁ ጥላቻ ይልቅ በብዙዎች መወደድ የከበበኝ፣ መቼም የማይተወኝ የልጅነቴ አምላኬ ልዑል እግዚአብሔር ነው። ሁሉም የእድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው ሀያዎቹ እድሜ ውስጥ ከነበርኩበት ይልቅ አርባዎቹ የእድሜ እርከኔን አብልጭ እወደዋለሁ። ሴትነት የገባኝ! ዋጋዬን በእጅጉ የተረዳሁበት፣ በእውቀት የበሰልኩበት፣ በመንፈሳዊ ሕይወት የጎለበትኩበት፣ የፊቴን ገጽታም ሆነ አስተሳሰቤን ማንነቴንም አጥብቄ በፍቅር የምወደው የአሁን እኔነቴን ነው። ከምን ጊዜውም በላይ ታላላቅ ድርጅቶች አብረውኝ ለመስራት የሚሽቀዳደሙበት ወርቃማ ጊዜዬ አሁን ነውና ይህንን አርባዎቼን እወደዋለሁ። እናም እህቶቼ ለህልማችሁ መቼም አይረፍድም! ለስራ ስትታትሩ፣ ዓላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፏችሁ ሲሞክሩ በጭራሽ አትፍቀዱላቸው። ቀና በሉ! ሴትነት አካላዊ፣ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነው፣ እምቅ ኀይል፣ በስራ በትጋት የተፈተነ እንቁ ማንነት ነው። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በስክነት መኖር የህይወታችሁ ጌጥ አድርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። ይህንን አስተውሉ። የሚታፈርበት የሚሸማቀቁበት ሳይሆን ስጦታ ነው። አጊጡበትም፣ ተዋቡበትም፣ እልፍ ስትሉም ድመቁበት ትላለች በተለያየ መንገድ በዚህ ስብራት ያለፋቸውና እያለፋችሁ ላላችሁ ሁሉ በበርካታ የህይወት ተሞክሮ በእሳት ተፈትና በአምላክ ቸርነት በርትታ የቆመች እህታችሁ ምክር ነው። መጓዛችሁን ቀጥሉ፣ አታቀርቅሩ፣ ጠንክሩ። ስትቀጥል የጀምስ ፋውስትን ንግግር እንዲህ ብላ በእንግሊዝኛ ትጽፈዋለች። ሴትነት የከንፈር ቀለም ቅንጠኛ የፀጉር አሰራርና ወቅታዊ ልብሶችን መልበስ ብቻ አይደለም። የሰው ልጅ መለኮታዊነት ጌጥ ነው፣ ባህሪያቶችሽ ውስጥ መገለጫን ያገኛል ትላለች። ስትቀጥል እንዲህለች ወንድሞችም ብዙዎቻቸው የሴትን ክብር በአግባቡ ተረድታችሁ መልካም አባት፣ ወንድም፣ ባል እንደሆናችሁ ባውቅም አንዳንዶቻቸው ግን ሴትነትን ከክብሯ በማሳነስ ልቧን በመስበር እንቁ ጊዜዋን በከንቱ በማባከን በማስለቀስ ግራ በማጋባት ዋጋዋን በማኮሰስ በማጎሳቆል ወይንም አብዮዝ በማድረግ በመድፈር እንዲሁም ደግሞ በመግደል ወንድነታቸውን የምትለኩ ሁልጊዜም ቢሆን እናታቸውን የዘጠኝ ወር ቤታቸውን እምየን አስቡ። የፈጣሪ ፍርድ እንዳለም ይህንን መዘንጋት የለባቸውም፣ ትላለች። ወደ መጨረሻው አካባቢ እንዲህ አለች፣ ሴትን በማዋረድ የሚገዘፍ ወንድነት በጭራሽ የለም። የቤት ራስ የሴት ክብር ወንድ እንደሆነ ሁሉ ሴትም የወንድ አክሊሉ ከእግዚአብሔር የተሰጠች ረዳቱና ሙላቱ ነች፣ ትላለች። ጽሁፏን ስታሳርግ እንዲህ አለች መሰረት መብራቴ፣ እናም አካላቸውን ጎናቸውን ውደዱ፣ ተንከባከቡ፣ አክብሩ፣ በብዙ እጥፍ እንድትከበሩ በቸር ያቆየን። መሰረት መብራቴ ስትል ጽሁፏን አሳርጋለች። መቼም አርቲስት መሰረት መብራቴ ይህንን ጽሁፍ ያላንዳች ምክንያት ተነስታ አልጻፈችውም። አንዲያች የሰማችው እያየችው፣ የተመለከተችው ሴቶች ላይ የደረሰ ልክ ያልሆነ የመገፋትና የመከፋት ስሜት ቢገጥማት ነው። እርግጥ ነው እርሷ እንዳለችው ያለፈችበት ብዙ ነው። ሁሉ ሰው አልተናገረው ይሆናል እንጂ ያላለፈበት፣ ያላገደመበት፣ ያልወጣ ያልወረደበት የችግር የመከራ ቋት የለም። ሁሉ የሚናገረው ብዙ ነው። መሰረት መብራቴ እንዲህ ባለ መልኩ እህቶቻችንን ለመጠበቅና ለመምከር የሄደችበት ርቀት ባያሌው ያስመሰግናታል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ ልናደርሳችሁ የወደድነውን የአንጋፋዋን ተዋናይት የመሰረት መብራቴ መልእክት ይህንን ይመስላል። አብራችሁን ስለቆያችሁ ክብር ይስጥልን። ጊዜ ሚዲያን ሰብስክራይብ በማድረግ አሁንም ቤተሰብ ታደርጉን ዘንድ በትህትና ጠየቅን። ክበሩልን።